ገከነበ ኦልድ ስኩል ይባላል አናንድ ጊዜ እሰማለሁ ኦልድ ስኩል ምንድን ነው የድሮ የትናንት ትዝታ ነገር ነው ሙዚቃም ኦልድ ስኩል የሚባሉ ሙዚቃዎች አሉ አሪፍ ነው አቋቋምም አለባበስም ኦልድ ስኩል የሚባል አለ ዛሬ በኦልድ ስኩል የት ናት? ሂልተን፣ አቤት አቤት፣ ዛሬ ምን ግር ጣላችሁ ብንባል፣ የቀድሞ የሂልተን ሆቴል ሰራተኞች በተለያየ ሙያ ላይ በተለያየ አገልግሎት ላይ ያገለግሉ የነበሩ የቀድሞ ሰራተኞች ዛሬ ጌቱ ጌዘራላችሁ አብረው ሰብሰብ በብለው ሻይ ቡና ሊሉ ትዝታቸው ሊወያዩ በውስጥ ትልቅ ዝግጅት ተዘጋጅቷል። እሳቸው አንዱ ናቸው። አለን ሳለን አለን ሰላም እየተባባልን እየገቡ ነው የሚገኘው። ቤታችን ትዝታችን ብለው ዛሬ ደግሞ ብቅ ያሉ ምን ትዝት አላቸው ምን ወግ አላቸው የሚለውንና ልዩ ልዩ ዝግጅቶቻቸውን ይኸው ልንታደም እኛ በበሩ እንገኛለን። ሂልተን ሆቴል ሲመጣ ታዲያ በሩ ላይ ቮልስ ዋገን አለ። አቤት አቤት ሁሌ ይመቸኛል። ሰላም ብያት ነው ማልፈው ሂልተን ሆቴል ሃምሳኛ ዓመቱን ሲያከብር የቆመች ቮልስ ነች። የሂልተን ስራ አስኪያጅ ወይም ደግሞ እዚህ ውስጥ የሚሰራ አስተዳደር ሚነዷት እንደነበር ሰምቻለሁ። ቮልስ ዋገናችን ትዝታ ነጋሪ ነች። በነገራችን ላይ ሻፍቲን አፍሪካ ሂልተን ሆቴል በረንዳ ላይ እንደተሰራ ይሄ ድባብ የሻፍቲን አፍሪካ አካል እንደሆነ ስታውቃላችሁ። ይሄው ፎቶግራፍ ለምስክርነት ይኸው ፎቶግራፉ በዚህ ያለ ሻፍት ኢን አፍሪካ በጣም ተወዳጅ ፊልም ነው። በነገራችን ላይ እዚሁ ጋር ደግሞ መኩሪያ የተባለውን በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት የኢትዮጵያ አየር መንገድ ምልክት ትእምርት የነበረውን የክቡር ዘበኛውን መኩሪያ እሳቸው ያው የመኩሪያ አሳዳጊ ናቸው። እንዲህ ደግሞ ወሰድ እንበልና ወሰድ እንበልና ወደዚህ ልውሰዳቸው ወደ እንግዲህ እዚህ ጋር ሲመጣ ደግሞ ሌላው ትዝታ አለ። ምንድን ነው? የሮሃ ባንድ ባለሙያዎች ዳዊት ይፍሩን ጆቫኒ ሪኮ የመሳሰሉ የሮሃ ባንድ ባለሙያዎች በነገራችን ላይ ሂልተነ በረጅም ዓመት የሰሩትና የሰሩት እና እዚህ አካባቢ ተረድረው አንድ ፎቶግራፍ አላቸው። ብዙ ጊዜ የሮሃ ባንድ ታሪክ ሲነሳ ይሄ ፎቶግራፍም አብሮ ይታወሳል። እንግዲህ ይህንን ፕሮግራም ለማዘጋጀት ተነሳሽነቱን የወሰዱ የተወሰኑ ባልደረቦቻችን አሉ እና ይሄንን ሀሳብ ያመነጩት ከመጀመሪያው የአዲስ አበባ ሒልተን የቀድሞ ስቲዋርድ ሰራተኞች ናቸው። እነሱ አንድ ሁለት ሶስት ዝግጅቶች ካደረጉ በኋላ በግላቸው ከመካከላቸው አንድ ጠንበለል አቶ ዮሴፍ የሚባሉ ሰው ያሉ። እሳቸው ለምንድን ነው ይህንን ይሄንን ጉዳይ በስቲዋርድ ብቻ የምንይዘው፣ ይዘው የሒልተን ሰራተኞች ተገናኝተው ፍቅራቸውን ምናቸውን እንዲገልጹት የማናደርገው? ሐሳቡን ሲያመነጩ እኛን እኛን ደግሞ የቅርብ ጄኔሬሽኖችን ኑስቲ ከእኛ ጋር ተቀላቀሉ ተብለን ይሄንን ዝግጅት በሁለት ወር ባልሞላ ጊዜ ውስጥ ነው የተዘጋጀው። እንኳን ደህና አመጣችሁ። ዛሬ ለመገናኘት ምክንያት የሆነው ከሶስት ዓመት በፊት በቴሌግራም ገጽ መሰባሰብ መጀመራችን፣ ቁጥራችን ከእለት ወደ እለት ከመቶ ወደ ሰባት መቶ መጨመሩ በአንድ ላይ በአንድ ቀን በኖርንበት ደስታችንና ሐዘናችንን ባሳለፍንበት በቤታችን ተሰብስበን በጋራ እንዴት መገናኘት ያቅተናል የሚል ቁጭት በቅርቡ በሞት ያጣነውን ወንድማችን ነፍሱን ይማረውና ቁጥራውን ቀጸላ ቀብር ላይ በተለይ የታየው የሰዎች መነፋፈቅ፣ መተቃቀል፣ መፈላለግ አንዱን አንዱ ለማግኘት በአውደ ምሕረት ላይ መርመስ መስ ለረጅም ጊዜ ታይቶ የማያውቁ የሂልተን ቤተሰቦች ሰዎች በዛ ቀን መታየታቸው፣ ሁሌም በሀዘን ብቻ መገናኘት የፈጠረውን ቁጭት በፈጠረው ቁጭት የተነሳ በቀን አሳቢዎች ትጋት በተግባር መሬት ላይ ልናየው መቅጠነ በነገራችን ላይ ቁጥራቸው ከአርባ አምስት በላይ የሚሆኑ በዋሽንግተን ዲሲ ዲኤንቢኤ አካባቢ የሚገኙ የሂልተን የቀድሞ ቤተሰቦች ይህንኑ ዝግጅት

እንኳን ደሳናችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ስሞን ምታወቅ ጌታቸው ደስታ። እንደዚህ እንደምታየኝ ኮፍያ አላደረኩም። ያን ሲገቡ ስገባ፣ ይሄ ሆቴል የሚያስደንቅ ሆቴል። እውነቱን ለመናገር የተከፈተው በጁላይ 15 1969 ነው። ማን መረቀው ብለህ ብትለን፣ ደጉ ንጉሳችን ግርማ ቀዳማዊ ኃይለ ሥላሴ ናቸው። ይሄ ቤት በሚሰራበት ሰዓት በቀንም ሆነ በሌሊት ራሳቸው እሳቸው መጥተው እያንዳንዷን የስራ ድርሻ የት ደረሰ፣ ምን ሆነ፣ ምን ተፈጠረ እያሉ እየተከታተሉ ያሰሩት ቤት ነው። በተለይ ለአፍሪካ አንድነት ያኔ በዛን ጊዜ ይሄ ቤት ደርሶ በእነሱ ጥረት መሪዎቹ ተሰብስበው የት ሆቴል እንደሚገቡ ስለማያውቁት ጃንዌ ባረቆ አስተዋይነታቸው ይህን ቤት በመስራታቸው እዚህ ቦታ ሊደረስ ይቻለ። ነገር ግን ለምን አንሞክረውም? ለምን ሄደን አናየውም? በሚል ከትምህርት ቤት እንደጨረስን መተን ስናየው ቤቱ የሚያምር ነው። ሁሉን ትኖ ሊጎለው የሚችለው ነገር ሰው መሆኑን ብቻ ገብቶናል። ይሄ ነገር ወደፊትም ቢሆን ለሀገር መልክ ይኖረዋል። ያኔ እድሜያችን ወደ ሀያ ውስጥ ነው የመጀመሪያ እኔ ነው የመጀመሪያው ገና የመጀመሪያው እርግጥ ከኔ ጋር ሌሎች አሰሪዎች ምናምን ነገሮች ነበሩ። እነማነማ የአፍሪካ ሀገራት መሪዎችን ወይ የዓለም ሀገራት መሪዎችን እዚህ ያገኘቸዋሉ። እነሱን አግኝተናቸዋል፣ ግን ሴኩሪቲ ሀይ ስለሆነ እንደ ሰዎቹ አታገኛቸውም። የተደነቁበት ከሌና የው ዛሬ ብለው በስራ ዘመኑ እንደነ ጋዳፊ ቀላል ሰዎች አሉ እንደነ ኢዲያሚን ዳዳ ስም ማን ነበር ያሉኝ? ቤትኛው ሙያ ነበር። እዚህ መጀመሪያ ስገባ ከትምህርት ቤት እንደወጣ ወይ ትረስ ቴጌ በኋላ ስራ ፈለግኩኝ ስመጣ በቃ እዚህ ጀመርኩኝ ስራ። እዚሁ ሆኜ ነው በማታ ትምህርት ከወይትረስ በኋላ ግን አካውንቲንግ ክለርክ ሆኜ ነው መጨረሻ ላይ ጡረታ ያወጣሁት፣ እና 35 ዓመት ሰርቻለው። ሂልተን በጣም ትልቅ መስሪያ ቤት ነው። በዓለም አቀፍ ደረጃ ያው የታወቀ ነው። ለሆቴሎች መሰረት እንደው በዓለም አቀፍ ደረጃ ጥሏል ማለት እችላለሁ። መሰረት የተደነቁበት ሌላ ሰው ያዩት ነጋዳፊ አሁን ወንድሜ የገለጻቸውን በሙሉ ሁላቸውንም እንተንበላቸው ነው ብዙዎቹን በቃ አግኝተናቸዋል ማለት ይቻላል። ሂልተን ለሁሉ ሆቴሎች በኢትዮጵያ ውስጥ ላሉ መሰረት የጣለ ሆቴል አሰልጣኝ ሁሉ ሂልተን አረበከት ሰማው ጀራሽ ሰቃገሮ ከኔና ቺ በቀር እነማን ነበረው

እና አብሮ ደረሳችሁ ከነ አደረሳችሁ ውብ ነው። እናመሰግናለን። ለምለም እባላለሁ፣ ለምለም አሰፋ እባላለሁ። ሙዚቃ አለ በስምሽ ለምለም እና ጌታ በምንድነው እውነት ይ ሒልተን ስገባ በጣም ልጅ ነበርኩኝ። ማለት በሃያዎቹ ላይ ነበር የገባሁት። የሒልተን ያለው ፍቅር ያለው ምን ወደ ትምህርት ያላስሄደኝም እዚሁ አስቀረኝ። ያው ከዛ በኋላ ሒልተን በጣም ደስ የሚልህ ምንድን ነው የራሱ የሆነ ዩኒቨርሲቲ ያለው በዛ እያሻሻልን ቱሪዝም አለ ቱሪዝም ሆቴል እና ቱሪዝም፣ እዛም በመማር ሜክሲኮ ያለው የዛኔ እድል ይሰጥ ነበረ። እዛም ሄደን ለመማር ከዛ እየተማርን እያሻሻልን ከስገባ ወይተርነት ባንኩዌት ነበርኩኝ። ባንኩዌት ማለት ስራ ሲኖር የምትጠራበት ነው። ከዛ በኋላ እዚህ አይተት አክቲቪቲ ነው ወደ ውስጥ የምትገባው ድሮ ከዛ ያለኝን አክቲቪቲ ታይቶ ወደ ውስጥ ገባሁኝ። ከዛ ቦይትረስነት፣ ከዛ ቫሌት አቴንዳንት፣ ከዛ ሆስተስ፣ ከዛ ሄድ ሆስተስ፣ ከዛ ሱፐርቫይዘር፣ ከዛ ባር ማናጀር፣ ከዛ አውትሌት ማናጀር፣ ሚስ ኦሊኖል ማናጀር ደረስኩኝ ማለት ነው። በምን መልክ ነበር? ብዙ ተመሳሳይ ነው። በሀያዎቹ የገባሁት የመጀመሪያ ስንገባ ባንኩዌት ነው። ባንኩዌት ማለት ያው ሰርግ ምንድን ነው ግራጁዌሽን አንዳንድ ነገሮች ውስጥ ስኖር ተካፍተን የምንሰራበት ነው። ከዛ በኋላ ለትንሽ ጊዜ ሰባት ወር ምናምን ሰራሁኝ እና ወደ ባር መጣሁኝ። ባር ደግሞ የተወሰነ ረጅም ጊዜ ሰራሁኝ። ከዛ በኋላ ከባር ወደ ከፋውስ መጣሁኝ። ከፋውስ ስንመጣ ደግሞ አንድ ሁለት አመት ሶስት አመት ሰራሁኝ። ከዛ አንድ 15 አመት ቆንጆ ጊዜ በጣም ቆንጆ ጊዜ እናሳለፍኩ። ሒልተን በርዝዴይህን አክብሮ ስትወልድ ሙሉ ችሎ ድሮ ባንዶችም ያው ዳዊት እናመሰግነዋለን ሁልጊዜ። በሰርጋችን አክሱማይት ባንድ ነበር የሚባለው ሁልጊዜ በነጻ ተመስግኗል። ከጀርባ አይታያችሁም? አቤት ባይ ዘ ወይ ባለቤቴን ያገኘሁትም እዚህ ነው። ሂልተን ትምህርት ቤት ነው ይባላል፣ እኔ ስገባ ገና ማለት ነው። ዩኒቨርሲቲያችን ነው ይባላል

ንን እንዳለችው ባለቤቷን እዚህ ነው ያገኘችው። ምናልባት እኔም ባለቤቴን እዚህ ላገኘችው። እኔ እዚህ ቤት ስመጣ ትሬኒንግ ስመጣ 17 ዓመቴ ነበረ እና ምን አስተምሮኛል? ታናናሾቼን፣ እኔም ልክ እንደነሱ እንዳበቃ ሙያዬን እንዳልሰስት እጄ እንዴት ነው ሚሳምጅ እንዲ ሆነ ያበቁኝ ታላላቆቼ ናቸው። ሙያ አይሰስቱም። እዚህ አገራችን ላይ ካሉት አሁን እውቅና በእጅ ተፈላጊ ቦታ ቢኖር ከሒልተን ተብሎ ታስሶ ነው የሚፈለገው። እና የሚያበቃን ሁሉ ነገሩን ያልሰሰተብን ቀናት ቤታችን እምዬ ሒልተን ገነት ደነገጡ እባላለሁ። እኔም ከልጅነቴ ገብቼ የተማርኩበት ያደግኩበት፣ እዚሁ የተዳርኩበት በአክሱማይት ባንድ አዎ፣ በጣም ትልቅ ክብር ያገኘሁበት ትምህርት ቤት 23 አመት ሰርቼ በህመም ምክንያት ነው ሪዛይን አድርጌ የወጣሁት። መውደቅ ትንሽ እዚሁ ስራ በዛ ነው። እምዬ እናቴ ነው የወለድኩበት የከበርኩበት። አብሽሪ አብሽሪ ገንጅ እኔም ሆቴል ሰርቼ ስለማቅ ሆቴል የገባ አይወጣም የሚል ነገር ይነግረው የነበር ሆቴል የቀመሰ ሌላው ቢቀር ሃውስኪፒንግ የሚለው ድምጽ ራሱ የሆቴል ፍቅር እኔም በተጨባጭ ስላየሁት ማለት ነው እድሜን ከጤና ይወስዳችሁ አሜን ይቅበር ጠንበቀን እኔ፣ በአዲስ አበባ ሂልተን ሆቴል አይ ቲንክ ሶስተኛው ጀነሬሽን ላይ ይመስለኛል የደረስኩት። ሂልተን ማለት ለእኛ ከልጅነታችን ከትምህርት ቤት ወጥተን እንደመጣን እዚሁ ገብተን እዚሁ አስተምሮ አሰልጥኖ እዚሁ ድሮ ኩሎ ትልቅ ቦታ ላይ እንድንደርስ አድርጎናል። ሂልተን ማለት እኔ መግለጽ አልችልም። እስፔሻሊ ኢትዮጵያ ውስጥ የመጀመሪያው ባይሆንም ግን አንጋፋው ሆቴል ነው፣ እኛን የመሰሉ ዜጎች አፍርቷል። ለሚቀጥለውም ጊዜ ደግሞ ሌሎች ዜጎች እንዲኖሩበት ሂልተን አሁንም ሌላም ሌላም ሂልተን ተብሎ ይከፈትልን። እምዬ ሂልተን እናመሰግናለን። ባህሪያችንን አክብራችሁ ይህን ዝግጅት በቴሌቪዥናችሁ ለማስተላለፍ ስለመጣችሁ በጣም እናመሰግናለን። ይሄ ዝግጅት ታስቦ ታቅዶ ለዛሬ እስኪበቃ ድረስ ብዙ ሰዎች ተሳትፈዋል። የዝግጅት ኮሚቴ አባላት በተለይ አሜሪካን ሀገር ያሉ እነ አባቡ ገዛኸኝ፣ ተስፋዬ ጌታቸው በጣም እናመሰግናለን። ዝግጅቱ ሶስቱን ትውልድ ለማስተሳሰር ሆቴሉ ሲከፈት የነበሩትን፣ በመሀልና አሁን ደግሞ በስራ ላይ ያሉትን በጋራ አንድ ላይ ለማቀራረብ የተዘጋጀ ዝግጅት ነው። አቶ ኃይለማርያም አቦዬ ትልቁ አባታችን ናቸው። ዘጠና ሶስት አመቱ ነው። ስለዚህ እሱ ደግሞ በዚህ ዝግጅት አንዱ አድማቂ ነው። እጅግ በጣም ደስ ብሎኛል። ይህን ያደረጋችሁት እግዚአብሔር እድሜና ጤና ይስጣችሁ። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ጤና ሀብት ይስጣችሁ። እኔ ሌላ የሚለው ነገር ምንም ከዚህ በላይ የለም። እግዚአብሔር ስጣችሁ። ሰራተኞች ትዝታ እየቃኘን አጋጣሚ ሀሳብ አልመጣም። ምን የሚል ትዝታ ያለው ሌላ የተለየ ሰው አለ ሂልተን የሰራ ተባልኩኝ። ምንድነው ስል ውብ አይናማ የተሰኘው የጥላሁን ገሰሰ እጅግ ተወዳጅ ዜማ ላይ ተሳትፋለች የሚል ሌላ የጥበብ ሰው ሆና ተገኘች። ትዕግስት ደሳለኝ ይባላለሁ። አጋጣሚ ሂልተን አፕላይ ያደረኩኝ ቫካንሲ ነበረ፣ አፕ ላይ ያደረኩኝ አስተናጋጅ ሆኜ ወደ 18 ዓመት አስተናግጃለሁ ሂልተን አሁን ደግሞ ቢሮ ውስጥ እገኛለሁ። እንዴት ነበረ ውብ አይናማ የተሰራው? የት ነበር? በዛን ሰዓት ፓርኪንግ አይመረጥም ስቱዲዮ ውስጥ ነው የሚሰራው። አንድ አጋጣሚ ደግሞ ሲሆን እንደዚሁ ወጣ ስንል ላዋሳ ምናምን አውቲንግ ሲኖረን እዛ ላይ እንሰራለን ከጥላሁን ጋራ ከሌላ አርቲስቶችም ጋር ያው በዓል ሲሆን ሀገር ፍቅር ብሔራዊ ቲያትር አለ። እነ ብዙነሽ በቀለ አብሬ ሰርቻለሁ፣ ከነሱ ጋር ሁሉ አዎ። ከብዙዬም ጋር ሰርቻለሁ። ስለዚህ አጋጣሚ አገኘ አጋጣሚ ነው። እኔ አሁንም ያላሰብኩት ት ነው ጉደርቢ ነው ጓደኞች ናቸው እንጂ ያላሰብኩትም። በበኩሌ ግን ደስ ይለኛል። ሂልተን ደግሞ የበለጠ የተወደደ ቤት ነው፣ በጣም የምወደው ቤት ነው ሂልተን። ማከለዝ በጣም ትንሽ ሆኜ ነው የገባሁት። እዚህም ደግሞ ወይተር ሲሆን በጣም ልጅነት ነበረኝ። አሁን ግን ያው ትልቆኛለው ጥሩ እየጠበኩ ነው። እስፔሻሊ አሁን ጥሩ ነው እግዚአብሔር ይመስገን። ው ደስ ይላል። እኔም አመሰግናለሁ። ባይናማ እኔ ማመሰግናለሁ። ዮናስዬ ቴንክ ዩ ባይናማ ከግሪስ

ፍሳህ ስረስ ይባላል። የሂልተን ትዝታ ያላቸው ሰዎች ሲያመሰግኖ በሳቸውን እዚህ ድረስ ነው ብለው ምስጋናን ሲቸሮ ሰማሁና ልብ ሐሴት አደረገች። ይህን ምስጋና መስማ ቀላል ነገር አይደለም። ምን ስሜት ይኖር ይሁል እርስዎ? እኔ በጣም ደስተኛ ነኝ። ሂልተን የዛሬ 26 ዓመት ነው ስራ የጀመርኩት። ሲጀምር በሂውማን ሪሶርስ ዳይሬክተር ሆኜ አጋጣሚ ሂልተን የዛን ጊዜ 30ኛ ዓመቱን ማክበር ነበረበት እና እኔም የዛ አዘጋጅ በመሆኔ ስለ ሂልተን እና ስለ አጼ ኃይለ ስላሴ ጠለቅ ያለ እውቀት እንዳገኝ ረድቶኛል። የዛሬ 56 ዓመት የተከፈተው በንጉሱ መልካም ፈቃድ ነው። እሳቸው ለአፍሪካ መሪዎች የሚያርሱበት ቦታ ያስፈልጋል ብለው እሳቸው ከዲዛይኑ ጀምሮ ይከታተሉ ነበር እየመጡ። ያንን ዶክመንት አድርገን ለመጀመሪያ ጊዜ በሰላሳኛው አመት ላይ ነው ያወጣል ነበር። በአጋጣሚ ቫርኔሮ በፊቱ ቫርኔሮ ያሁኑ ሲነግረኝ፣ ጣሊያን ሀገር ጂኦሜትራ የሚባል የመሐንዲስ ትምህርት ተምሮ የመጀመሪያ ስራ እዚህ ነው መጥቶ የሰራው። ቫርኔሮ ከጣሊያን ሀገር ሲማር ዩኒቨርሲቲ ሲጨርስ ያገኘው የሰዓት ሽልማት ይሄ ሆቴል ሲቆፈር ፋውንዴሽን ውስጥ። ጠፋ ብሎ ነግሮኛል። በዛን አመት ስራ አሻራ እነሱ ናቸው የሰሩት። ቅድም ያየው ምስተር ክላውስ ሻክ እና እኔ እኩል ነው የጀመርነው እና በአጋጣሚ ሆኖ የሁለታችንም ለሰራተኛ ያለን አመለካከት ተመሳሳይ ነበር። ጃንሆይ ለራሳቸው ያሰሩት ቤት አለ። ኤሌቨንት ፍሮል ፕሬዚደንሺያል ስዊት ነው። መሪዎቹን ቤተ መንግስት አልነበረም የሚቀበሏቸው። እሳቸው ሙቭ አርገው እዚህ መጡና መሪዎቹን እዛ ነው የሚያነጋግሯቸው፣ እና የክቡር ዘበኛ መቆሚያ ያለው ዲዛይን የሆነ የእሳቸው ክፍል አለ። እኔ ባጋጣሚ ሆኖ የሒልተን ዓመታዊ በዓል ስናከብር ልጆቼ ያኔ ትንሽ ነበሩ፣ ከነ ቤተሰብ ያድርበታል አልጋቸው ላይ እና ሚሞረብል ነው አንድ እሱ ነው። ሁለተኛ እንግዲህ ሒልተን ለኢትዮጵያ ሆቴሎች አሁን ላለንበት እኔ አሁን አማካሪ ነኝ የስካይላይትም አማካሪ ነኝ። ሌሎችም አማክራለሁ። ፋውንዴሽኑ ሂልተን የተማረ የሰው ኃይል ለኢትዮጵያ የሆቴል ሴክተር ያበረከተው ሂልተን እዛ ውስጥ የኔ አሻራ በመኖሩ በጣም ደስተኛ ነኝ። ሂልተን የሰው ስም ነው። ምንድን ነው ሂልተን? ኮንራድ ሂልተን የሚባል ሰው ስም ነው እና እሱ አሜሪካን ሀገር አንድ ሆቴል ከፍቶ መስራት ጀመረ። ከዛ በኋላ ሲያየው የሆቴል አስፈላጊነትን እያስፋፋ መጣና፣ ያው ስሙ ሆቴሉ ራሱ ሂልተን ተባለ። ሚስተር ሂልተን ሂልተን ነው። የሂልተን የቀድሞም አሁንም ያላችሁ ሰራተኞች፣ በሀገር ውስጥም በውጭ የምትገኙ በዛሬው ትልቅ ፕሮግራም ላይ የተገናኘን ሁሉ በቨርቹዋልም የተገናኘን እንኳን እንደዚህ ፕሮግራም አደረሳችሁ ላለው የሂልተን ሆቴል የቀድሞ ሰራተኛ የትዝታ ይህንን ይመስል ነበር። በሀገር ቤቱም በውጭም ያላችሁ እዚህ ሆቴል ውስጥ የሰራችሁ በሙሉ ሰላምን፣ ፍቅርን፣ ክብርን እንመኛለን። ያየነው ፍቅር፣ ያየነው መተሳሰብ፣ ያየነው አንድነት እጅግ በጣም የሚያስቀና ነው። እድሜን ከጤና ይስጣችሁ እንላለን። ትዝታችን በኢቢኤስ ከሂልተን ሆቴል ትዝተኞች ጋር የነበረው ቆይታን ይመስላል። ጤና